እምዬ ኦርቶዶክስ እንደዚህ ናት። እኛ ኦርቶዶክሳውያን እንደዚህ ነን። ነፍሳችን ሾፌር፣ ስጋችን መኪና ነው። በክርስትና ጎዳና እየሄድን ስንሄድ ስንሄድ ስንሄድ ስንሄድ ስንሄድ ስፒድ ብሬከሩ የገና ጾም ይመጣል። ከዛ ትይዟል፣ ገርጋይ ጭ ያረጋል። አሃ እንዳት ወርቅ ነው! ከዛ ለቀቅ ያረጋል። አርብ ይመጣል፣ ለቀቅ ያረጋል። ሮብ ይመጣል፣ ለቀቅ ያረጋል። ከዛስ የነነዌ ጾም ይመጣል። ከዛስ ደግሞ ለቀቅ ያረጋል። ከዛ ደግሞ ትልቁ የአብይ ጾም ይመጣል። ኦርቶዶክሳውያ ንሳ እየገባ ጾመን ደክመን ደክመን ደክመን ደክመን ደግሞ መርሹ ዜሮ ላይ ሊሆን ሲል ደግሞ ትንሳኤ ይመጣል። ለቀቅ ያደርጋል። አምሳ ቀን ትላለ። በአምሳ ቀን ውስጥ ሰተት ነዳጅ ሰተት ነዳጅ ሰተት ትነዳጅ ሰተት ትነዳጅ ከዛስ ትሄዳለ ትሄዳለ ትሄዳለ ትሄድና ደግሞ ሀምሳ ቀንና እና ደግሰው አይበረክትም ትላለ። ከዛስ የሐዋርያት ጾም ይመጣል። በእሱ ደግሞ ትንሽ ደከም። ከዛ ደግሞ ፍልሰታ ይመጣል። ከዛስ ኦርቶዶክሳውያን እንደዚህ እያልን ሳንገለበጥ ወደ አምላካችን ወደ ኢየሱስ ክርስቶስ ወደ ገነት ቀጥ ብለን እንገባለን። ንሳ እየገባን የተራበውን እያበላን፣ የተጠማውን እያጠጣ ወደ አምላካችን ቀጥ ብለን እንገባለን። ክብር ለተዋህዶ ይሁን።